ዓለም በራሽያና ዩክሬን ጦርነት ባተሌ በሆነችበት ወቅት አፍሪካ ውስጥ ሩዋንዳ የራሽያን ዴሞክራቲክ ሪፐብሊክ ኦፍ ኮንጎ የዩክሬንን ቦታ ተክተው የሩዋንዳው ፖል ካጋሜ ዴሞክራቲክ ሪፐብሊክ ኦፍ ኮንጎን እየወረረ ነው። የፍልሚያ ቀለበቱ በአቧራ መሞላቱን ላየ ሰው እስካሁን በለው አፐርከት ክሮስ እያለ ሚያጋግል የሚዲያም ሆነ የአገራት አጋፋሪ አለመሰብሰቡ ቢያስገርምም ፍልሚያው እንደ ቅዳሜ ገበያ ቀስ በቀስ እየደራ መጥቷል። ሩዋንዳ ቀጭን ሹል ተቋሚ ነው። እግሩ ፈጣን፣ ቅጥነቱ እንደ ፌሮ ያጠነከረው የማይጨበጥ ትንሹ ቡጥኛ። ዴሞክራቲክ ሪፐብሊክ ኦፍ ኮንጎ አፍሪካ ውስጥ ከአልጄሪያ ቀጥሎ ሁለተኛው ግዙፍ በ2 ሚሊዮን 344,858 ኪሎ ሜትር ስኩዌር ስፋት 26338 ኪሎ ሜትር ስኩዌር የምትሆነዋን ተጋጣሚውን ሩዋንዳ 89 እጥፍ ቢገዝፋትም እውነቷ ግን ወዲ ነው። ያ ጥንጡ ሰው ይህን ግዙ ሰው ወሮታል። እሱ በብዙ ጦርነት የዛለ ግዙፍ ነው፣ ግን እንቅስቃሴ አልባ አጥንትን ለመስበር በቂ ክብደት ያላቸውና እንደ አቅማቸው መምታት የተሳናቸው እጆች ከ105 ሚሊዮን በላይ የሆነው የዴሞክራቲክ ሪፐብሊክ ኦፍ ኮንጎ ህዝብ ብዛት ከ13 ሚሊዮን በላይ ህዝብ ያላትን ሩዋንዳ በሰባት እጥፍ ይበልጣል። የሚገርመው ነገር ግን ትንሿ ቀበሮ ግዙፉን ዝሆን ከቤቱ መጥታ እያጣደፈችው መሆኑ ነው። ይህ የባንዲራ አልባ ወረራ ታሪክ፣ ማስታወቂያ የሌለው ጦርነት፣ ዳኛው የግልግልም ሆነ የእረፍት ፉጨት የማያሰማበት ትግል ነው። ታዲያ የፖልካጋሜ ሩዋንዳ በኮንጎ ጓዳ ምን ትሰራለች የሚለውን ለመረዳት ትንሽ ወደ ኋላ ጎተት ላርጋችሁ። በመጀመሪያ የዴሞክራቲክ ሪፐብሊክ ኦፍ ኮንጎን መሬት መባረክ እንደው በቀላሉ በረከት ብቻ ብሎ መግለጽ ማሳነስ ነው። እንደው ላጋን ነውና ኮንጎ ውስጥ አዳልቶ ከወደቅህ ልብስ እንደሌላው ቦታ ጭቃ ይዞ ብቻ ሳይሆን እናትና አባትህ ከመረቁህ አልማዝ ካልመረቁ ወርቅ፣ እንዲያው ከእናትና አባትህ ጋር ጥላይ ከሆንክ ራሱ ለኤሌክትሮኒክስ ለሕክምና መሣሪያና ለአውሮፕላን ምርት እጅግ አስፈላጊ የሆነውን የኮልታን ማዕድን ከልብስ ሸክፈ ነው የምትነሳው። በአልማዝ ኮልታንና ወርቅ እንደተሞላ ደረት ሌቦችን የሚስብ ምንም ነገር የለምና፣ 19ኛው ክፍለ ዘመን አውሮፓውያን አፍሪካን እንደ አባት አልባ መሬት ለመቀመር ዓመት ሲቀምሩ ፈረንሳይና ዩናይትድ ኪንግደም ብቻቸውን ከ30 በላይ የአፍሪቃ ሀገራትን ሲያጋብሱ ሩዋንዳና ቡሩንዲን ጀርመን ስጠቀለል የኮንጎ ሀብት የመቶ አገር ድምር እንደሆነ የገባት ቤልጅየም እናንተ የፈለጋችሁትን ጨማምራችሁ ውሰዱና ኮንጎን ብቻ ለእኔ ተውልኝ ብላ ኮንጎን ተቆጣጠረች። ወደ ሀያኛው ክፍለ ዘመን ስንሻገር ደግሞ የሩዋንዳ ሁለት ዋና ጎሳዎች አብዛኛው 85 በመቶ የሚሆነውን ሁቱና አናሳው 14 በመቶ የሚሆነውን ቱትሲን እናገኛለን። መጀመሪያ ላይ ትንሽ ቁጥር የነበራቸው ቱትሲዎች በቅኝ ገዢዎቻቸው ተመርጠው ስልጣንና መብት ተሰጥቷቸው የነበረ ቢሆንም በ1950ዎቹ ስልጣን ላይ ያሉ ቱትሲዎች የሚቃወሙ የሁቱ ኃይሎች ሲበረቱ፣ ቅኝ ገዢዋ መሪዋን ወደ ሁቶች አዙራ በሁቶች ዘንድ ተሰልፋ ስታፋፍምና በቱሲዎች በኩልም ጫናውን ለመቋቋም ሲደረጉ የነበሩ ትግሎች ተጋግለው እንደ አውሮፓውያን አቆጣጠር በ1959 ሁቶዎች የዘር ማጽዳት ዘመቻ አድርገው በሺዎች የሚቆጠሩ ቱትሲዎች ተገደሉ። ሌሎች ደግሞ ወደ ጎረቤት ኮንጎ ተሰደዱና ለወደፊቱ ትልቅ ጦርነት ራሳቸውን ሲያዘጋጁ ከርመው ኤፕሪል 6 1994 የውቱ ጎሳ የነበሩት የሩዋንዳ ፕሬዚዳንት ጁቬናል ሃቢያሪማና የነበሩበት አውሮፕላን ተመታና በሰዓታት ውስጥ ሲኦል በሮቹን ከፍቶ የክፍለ ዘመኑ አሰቃቂው የዘር ጭፍጨፋ በሩዋንዳ ተጀመረና በመቶ ቀናት ውስጥ ብቻ ቢላዎች፣ ጥይቶችና ዱላዎች ከ800 ሺህ እስከ 1 ሚሊዮን የሚገመቱ ቱትሲዎችን፣ በሺዎች የሚቆጠሩ ሁቶዎችን አጥፍተው አውሎ ነፋሱ በሩዋንዳ ብቻ አልቀረም። የሩዋንዳ አርበኞች ግንባር አርፒኤፍ በዛሬው ጎልማሳ መለሎ በያኔው ወጣትና ቆራጥ አዛዥ ፖል ካጋሜ እየተመራ የዘር ማጥፋቱን ለማስቆም ሩዋንዳ ሲገባ ሁለት ሚሊዮን ሁቱ ስደተኞች ወደ ምስራቅ ኮንጎ ፈለሱ። ታዲያ እነዚህ ተራ ስደተኞች ሳይሆኑ በሴቶችና በሕፃናት መካከል የዘር ማጥፋቱን ያደረጉት የኢንትራህምዌ ሁቱ ታጣቂዎች ነበሩና ወደ ኮንጎ ሸሽተው እንደገና ተደራጅተው የስደተኞች ካምፖችን የጦር ካምፖች አደረጉ። ታዲያ ይህ ሰበብ ነበር መጀመሪያ ሩዋንዳን ኮንጎ የከተታት። ፖል ካጋሜ የሕዝቡን ገዳዮች በድንበር ማዶ ሚላቸውን እየመወረዱ እንዲቀመጡ አልፈለገምና ወረራው እንደዚህ ተጀመረ። ሲኤንዲፒ ሩዋንዳ ራሷን በኮንጎ በኩል ካለው አለመረጋጋት ለመከላከል ስትል የመሰረተችው የታጣቂ ቡድን ሲሆን ከኮንጎ መሪዎች ጋር ካሳለፈው ከብዙ አለመግባባት በኋላ በመጋቢት 23 ቀን 2009 የቱትሲ ሲኤንዲፒ ሚሊሻ ከዲሞክራቲክ ሪፐብሊክ ኮንጎ መንግሥት ጋር የሰላም ስምምነት ተፈራረመ። ግና እንደ ኢሮፓያን አቆጣጠር በ2012 የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስት የመጋቢት 23ቱን የሰላም ስምምነት በበቂ ሁኔታ ተግባራዊ ለማድረግ እንዳልቻለ በመግለጽ በዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጦር ውስጥ በብዛት የሚገኙት የቱትሲ መኮንኖችና ወታደሮች በአብዛኛው የቀድሞ ሲኤንዲፒ ሚሊሺያ አባላት የነበሩት በማመፅ አዲሱን ኤም 23ን መሠረቱ። ኤም 23 እንደተጀመረ የሩዋንዳ መንግሥት የስለላና የደህንነት ኤጀንሲዎች ይደግፉትና ያስታጥቁት እንደነበር በሰፊው ይታመናል። በዚህም ምክንያት በሰሜን ኪቩ ግዛት ውስጥ ያለውን መሬት በፍጥነት መቆጣጠር የቻለ ሲሆን የሰሜን ኪቡን ግዛት ዋና ከተማ የሆነችውን ጎማንም ለመያዝ ችሏል። ይህንን ለመጀመሪያ ጊዜ ያደረጉት እንደ አውሮፓውያን አቆጣጠር በ2012 የነበረ ቢሆንም ሩዋንዳ ጎማን ለቃ እንድትወጣ ከፍተኛ የሆነ ዓለም አቀፋዊ ጫና ገጥሟታል። ለሩዋንዳ በየዓመቱ በሚሊዮኖች የሚቆጠር ዶላር እርዳታ ይሰጠው የነበሩ የአሜሪካና የአውሮፓ ሀገራት ድጋፋቸውን ሲያቆሙ ለመንግስት በጀቷ ቢያንስ አንድ ሶስተኛውን በውጭ እርዳታ ላይ ለምትደግፈው ሀገር ላይ አስከፊ ሁኔታን ፈጥሮ የተባበሩት መንግስታት ድርጅት በዲሞክራቲክ ሪፐብሊክ ኮንጎ መንግስት ጎን በመቆም ኤም23ን ለመዋጋት የማኑሶ ተብሎ የሚታወቀውን የተባበሩት መንግስታት የሰላም አስከባሪ ተልዕኮ አካል የሆነውን የማጥቃት ብርጌድ ፈቀደ። ሩዋንዳ በዓለም አቀፍ ጫና ምክንያት በ2012 ለኤም 23 ያደረገችውን ድጋፍ በመተው ለቃ ስትወጣ ኤም 23 በዲሞክራቲክ ሪፐብሊክ ኮንጎ ጦርና በተባበሩት መንግሥታት ሰላም አስከባሪዎች ተሸንፎ ከጎማ እንዲባረር አድርጓል ኤም 23 ተሸንፎ ለዓመታት እንቅስቃሴውን አቁሞ በ2021 እንደገና ወደ ዓለም መድረክ ተመልሶ እስኪመጣ ድረስ ዝምታን መርቷል ሆኖም በእነዚህ ስምንት ዓመታት ውስጥ ሩዋንዳ በምዕራቡ ዓለም መልካም ስሟን ለማሳደግ የሚያስችል ብልህ ስትራቴጂ ቀይሳለች። ስለዚህ ሩዋንዳ በሚቀጥለው ጊዜ ኤም 23ን እንደ ረጅም ክንድ በምስራቃዊ ኮንጎ ለመጠቀም ስትፈልግ በ2012 ያጋጠማትን ማዕቀም እንዳይደገም አድርጋለች። በተለይም ሩዋንዳ የራሷን የጦር ኃይሎች በከፍተኛ ሁኔታ አጠናክራ ምዕራቡ ዓለም በአፍሪካ ውስጥ ችግሮችን ለመፍታት ሊተማመንባት የሚችል የጸጥታ ምሽግ አድርጋ አስቀመጠች። ከዚያን ጊዜ ጀምሮ ሩዋንዳ ለተባበሩት መንግስታት የሰላም አስከባሪ ተልእኮዎች ሁለተኛዋ ትልቅ የፖሊሲና የጦር ድጋፍ አበርካች አገር ሆና በአሁኑ ጊዜ በአፍሪካ ውስጥ ትልቁ አስተዋጽኦ ታደርጋለች። በከፍተኛ ደረጃ አወዛጋቢ በሆነ መልኩ ምዕራባውያን በጣም የሚፈልጓቸውን ወሳኝ ጥሬ ዕቃዎች ዋነኛ ምንጭ በመሆን ስሟን በጥንቃቄ በመገንባት አሳልፋለች። በ2021 ኤም23 በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ ዓመፁን በድጋሚ ከቀጠለ በኋላ ዓለም አቀፉ ማኅበረሰብ ልክ በ2012 እንዳደረገው ሩዋንዳን አሁንም በከፍተኛ ሁኔታ ለመቅጣትና ለመወንጀል ፈቃደኛ አለመሆኑን ስናይ ፖል ካጋሜ ያለፈውን ስሌት በትክክል ያሰላ ይመስላል። ኤም23 ከ2021 በኋላ ዓመፁን እንደገና መጀመሩን ያረጋገጠው በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ የሚገኘው የቱትሲ ማህበረሰብ አባላት በኤች ደብሊው አክራሪ ታጣቂዎች ስጋት ላይ ናቸው፣ እንዲሁም የአሁኑን የዴሞክራቲክ ሪፐብሊክ ኮንጎ መንግስት እነዚህን ታጣቂዎች በቀጥታ ይደግፋል በሚል ሰበብ ቢሆንም የኤች ደብሊው አነስተኛ ቁጥር የሩዋንዳን ሺህ የሚቆጠሩ ወታደሮቿን ወደ ኮንጎ ድንበር በማሻገር ጎማንና አንድ ሚሊዮን ነዋሪዎቿን ለመውረር ያነሳሳትን ድርጊት ለማረጋገጥ በቂ አይደለም። ይልኩንስ የአሁኑ የሩዋንዳ በምሥራቃዊ ኮንጎ ወረራና ለኤም23 ያላትን ድጋፍ ራስን ከመከላከል ይልቅ በኢኮኖሚያዊና ጂኦፖለቲካዊ ጥቅም ላይ ያተኮረ መሆኑ የአደባባይ ምስጢር ነው። በ2025 መጀመሪያ ላይ ኤም 23 በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ ውስጥ ወርቅ፣ ኮልታንና ቲንን ጨምሮ በርካታ የበለጸጉ ማዕድንን ማውጫ ቦታዎችን የተቆጣጠረ ሲሆን እነዚህ እጅግ ወሳኝ የሆኑ የኢንዱስትሪ ሀብቶች እየሆኑ መጥተዋል። ከዚህ እድገት በኋላ ሩዋንዳ በድንገት የወርቅ ወይም የኮልታን ክምችት በራሷ ድንበር ውስጥ ባይኖራትም የእነዚህ ሀብቶች ዋና ላኪ ሆናለች። ኮልታን በተለይ ለኤሌክትሮኒክስ እቃዎች እንደ ስማርትፎኖችና ላፕቶፖች ለማምረት በጣም አስፈላጊ ጥሬ ዕቃ ስለሆነ ዛሬ በጣም ወሳኝ ጥሪት ነው። በዓለም ላይ በብዛት የሚታወቁ የኮልታን ክምችቶች 70 በመቶ የሚሆነው በዴሞክራቲክ ሪፐብሊክ ኮንጎ ውስጥ ይገኛል። በ2003 ሩዋንዳ ወርቅና ኮልታንን ወደ ውጭ በመላክ ዴሞክራቲክ ሪፐብሊክ ኮንጎን በለጠች። ይህ ሁሉ የሆነው ከሞላ ጎደል ሩዋንዳ በራሷ ድንበር ውስጥ የሚታወቅ የኮልታን ክምችት ሳይኖራት ነው። እውነቱ ግን በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሱት የሩዋንዳ ወታደሮችና ኤም 23 የተባሉት ተኪ ኃይሎቻቸው በዚያ የሚገኙትን የበለጸጉ የኪቩ ኮልታን ማዕድናትን እየተቆጣጠሩና ኮልታኑን ወደ ሩዋንዳ እያዘዋወሩ መሆኑ ነው ሩዋንዳ በ2023 ለዩናይትድ ስቴትስ ሦስተኛዋ ትልቁ የኩል ታላኪ ሀገር ነበረች። በ2023 የዴሞክራቲክ ሪፐብሊክ ኮንጎ የገንዘብ ሚኒስተር ኒኮላስ ካዛዲ እንዳሉት ሀገሪቱ በዓመት 1 ቢሊዮን ዶላር የሚያወጡ ማዕድኖችን ኤም 23 እና በሩዋንዳ ምክንያት እያጣች ነው። ጄሰን እስተርንስ የተባሉ የቀድሞ የተባበሩት መንግሥታት መርማሪ በ2023 እና 2025 መካከል የሩዋንዳ የማዕድን ወደ ውጭ የመላክ ገቢ በአስገራሚ ሁኔታ በእጥፍ እንደጨመረና አሁን በዓመት ከ1 ቢሊዮን ዶላር በላይ እንደሆነ ተናግረዋል። ታዲያ የሩዋንዳ ፕሬዝዳንት ፖል ካጋሜ በቅርቡ ለሲኤንኤን በሰጡት ቃለ ምልልስ ላይ ጋዜጠኛው ክቡር ፕሬዝዳንት በየካቲት ሶስት ቀን ሩዋንዳ በምስራቃዊ ኮንጎ ዴሞክራቲክ ሪፐብሊክ ወታደሮች አሏት ወይ ብሎ ሲጠይቅ እኔ በምን አውቄ ብለው ሲያፈቱበት፣ እርሶ ዋና አዛዥ አይደሉ ወይ ብሎ ሲያክል፣ ብዙ የማላውቃቸው ነገሮች አሉ። ነገር ግን ኮንጎን የሚመለከት ጉዳይ አለ ወይ ብለህ ብትጠይቀኝና ሩዋንዳ ራሷን ለመጠበቅ ማንኛውንም ነገር ታደርጋለች ወይ ብትለይ መቶ በመቶ እልሃለሁ በማለት አይኔን ግንባር አድርገው ብለዋል። ግና የኤም 23 ተዋጊዎች ወደ ሩዋንዳ ሲመለሱ ቢታዩም ማንም አላቆማቸውም። የተያዙም አማጽያን በሩዋንዳ እንደ ሰለጠሉ ተናግረዋል። እውነታው ኤም23 ካጋሜ እስኪ ነግራቸው ድረስ አያቁሙም እና ምስራቅ ኮንጎ የጦርነት ቀጠና ሆኖ የኮንጎ መንግሥት ደካማ ሆኖ ይቀጥላል። እናም ሩዋንዳ ገንዘብ ማፈሷን ትቀጥላለች። ይህ የሚያበቃው ኮንጎ ለመመከት ክንዷ ሲበረታ ብቻ ነው። እስከዚያው ድረስ ወረራው ይቀጥላል። ያለ ባንዲራ፣ ያለ ንግግር፣ ያለ መጨረሻ። በዛ በኩል አሜሪካና አውሮፓ ካጋሜን ያወድሳሉ፣ መንግሥቱን ይደግፋሉ እናም ወታደራዊ እርዳታ ይልካሉ። ቻይና በጦርነት ውስጥ ባትኖርም፣ በሀብቶች ውስጥ ትገኛለች። በኮንጎ ማዕድናት ውስጥ ቢሊዮኖችን ትሰጣለች፣ ከሙሰኛ ባለስልጣናት ጋር ስምምነቶችን ትፈርማለች። ማዕድናቱ እስከሚፈስ ድረስ ቻይና ማን እንደሚያስተዳድር ግድ አይሰጣትም። ዩናይትድ ኔሽን በኮንጎ በሺዎች የሚቆጠሩ ወታደሮች ቢኖሩትም ለማገላገል ተልእኮ የሚያጨበጭብ ሰው ይመስላል። ሰላም አስከባሪዎች ጦርነቱን ለመከታተል ይከፈላቸዋል። ታዲያ ጦርነቱም ክፍያቸውም የሚያበቃ አይመስልም። በአንዳንድ ሁኔታዎች የዩኤን ወታደሮች ራሳቸው ማዕድናትን እየላኩ ተይዘዋል። ዓለም እንደምትንከባከብ ታስመስላለች አስመስላለች። እውነታው ግን ኮንጎን ለመቆጣጠር እንጂ ለማረጋጋት የሚፈልግ አንዳች ኃይል የለም። ኮንጎ ጠንካራ መንግሥት እስክትገነባ ወይ በሩዋንዳ ላይ በዓለም አቀፍ ጫና በከፍተኛ ማዕቀቦች እስኪጣሉ ድረስ ሩዋንዳ ወደፊትም ያለ ባንዲራ ኮንጎን ከመውረር የሚያግዳት ኃይል ያለ አይመስልም። ውድ የማራኪ ስቶሪስ ቤተሰቦች በዛሬው ዝግጅታችን ስለ አፍሪቃ ድብቁ ወረራ በጥቂቱ አይተናል። በሌላ የማራኪ ታሪክ እስከምንገናኝ መልካሙን ሁሉ እንመኛለን።